አንተ ምትወልድ ሩት ታዬ የኔ ቅመም በሰላም ወልደሽ በሰላም ልጅሽን ለመታቀፍ ለመሳም ያብቃሽ። የእውነት እጅግ በጣም አሳዝናኛለች ስትንቆራጠጥ ማለት ነው። መቼ ይሄን መንቆራጠጥ የሚያውቀው ያውቀዋል፣ የወለደች እናት ታውቀዋለች ማለት ነው። ሩት ታዬ በሰላም ወልደሽ በሰላም ልጅሽን ለመታቀፍ ያብቃሽ። ሁላችሁንም እንግዲህ ዱአ ጸሎት አድርጉላት በሰላም ወልዳ ልጇን እንድትታቀፍ ማለት ነው። እንግዲህ ጋሻ ያርቅበት ዬ ተልባዋ

ምጥጥ አርጎ እየጠጣ በአስር ደቂቃ ዱብ ታረጓለች ወይ?

አልጠጣብሽ ሲላት፣ አይ ምጡ ይረዳሃል ጠጣለችው። እንዶ ሩታዬ በዚህ በጭንቅ ቀን ይቀለዳል። ለነገሩ የሩታ እናት ስትቀን ልጅ ውለሽ ብለዋል እኮ። ስትቀን ልጅ ውለሽ ቤተሰብ የሚወለድ ቀን ምጥ የሚጀምር ቀን ማለት ነው። ስራ ያሰራችኋል ልበል? ቀልድ የሌለ ቀልድ ትቀልዳላችሁ ልበል? በቃ ረ የማያደርገው አይነት ነገር የለም ማለት ነው። ለማንኛውም ውድ ተመልካቾች ላይክ፣ ሽር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ሌላው ጋሻ ያልቅበት እዬ። እንዶ በዚህ ቀን ያልሆነ ጥያቄ ይጠየቃል

ስለሆነ እኔ ጋ አልደወልሽም፣ ምጥ እንደጀመረሽ አልነገርሽኝም፣ ለፈረጆ እና ለቢኒ ነው የነገርሽው። እንዴት ብላ ነው የምትነግረሽ ማለት ነው። አንተ ዘረጦ ዝርጥርት ማለት ነው። እንዶ በዚህ ቀን እንዶ እንዶ ቢጠየቅ በዚህ ቀን ይጠየቃል። አያምረሃም አይጋሽ ያልቅበት። አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላ አብዛኔ ላላ ብዮወዳቸዋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም

የደወል ምልክቱን በመጫን ቤተሰብ ሆነው ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአብሪሽና የሩታ ቪዲዮ ነው ማለት ነው። እንግዲህ ሩታዬ ዛሬ

ምጥ እንግዲህ ጀምሯት ወደ ሆስፒታል ገብታለች ማለት ነው። ማታ ነው እንግዲህ ማታ ሌሊት ስድስት ሰዓት እያሉ ነበረ ማለት ነው። በሌሊት ስድስት ሰዓት እንግዲህ ያለውን አሁን ያለውን ሁኔታ እንግዲህ የምናውቀው ነገር የለም። ነገር ግን ሌሊት ማለት እንግዲህ ትናንትና ሌሊት ማለት ነው ማለት ነው። አሁን ግን ሌሊት አልሆነም ማለት ነው እና ሌሊት ምጥ እንደጀመራት ነው የተናገሩት። እየተንቆራጠጠች ትገኛለች ማለት ነው። ሩታዬ እኔ ውድ

የኔ ቅመም ማለት ነው የኔ ነብር እንግዲህ አላህዬ በሰላም ወልደሽ በሰላም ልጅሽን ለመታቀፍ በሰላም ልጅሽን ለመሳም ያብቃሽ ነው የምለው፣ ማለት ነው። ይሄ ጭንቅ ሰዓት በጣም ከባድ ነው ማለት ነው። ወዶችዬ፣ ለሚያውቀው ያውቀዋል፣ እጅግ በጣም ከባድ ነው። ሙሉ ሰውነት ነው የሚታመመው ማለት ነው። የቱ ጋር ተብሎ የቱጋ የሚተው ነገር አይደለም። በተለይ በተለይ ወገብ ማለት ነው። እውነቴን ነው የምላችሁ ወገብ፣ ኧረ ቢስሚላ፣ ኧረ ወገብ ወገብ እኮ እንዴት እንደሚንቀጠቀጥ ማለት ነው እና

ይሄ ጭንቅ ሰዓት በጣም ከባድ ነው እና አላህዬ በሰላም ወልደሽ በሰላም ልጅሽን ለመታቀፍ ምንም ምጥ ማለት ምንም ሕመም ሳይኖር ማለት ነው። በሰላም ወልደሽ በሰላም ልጅሽን ለመታቀፍ ያብቃሽ ኔ ውድ እህት ማለት ነው። የሆነ በጣም አሳዝናኛለች ማለት ነው። እንዳያችሁት እየተንቆራጠጠች የነበረ ማለት ነው።

ወገብሽ ነው ወይ የሚያምሽ? የቱ ጋር ነው እያላት ነበር። እንደው ጋሽ አልቅብትዬ እውነቴን ነው የእሷ ድካምም የእሷም ህመም በደንብ ትረዳ ነበር። ምን አለበት እንደው የአስር ደቂቃ እና የሀያ ደቂቃ ምጥባ ማጥክ ማለት ነው። አይቻልም እንጂ ቢቻል ኖሮ ለአንተ በተለይ ለአንተ ብታምጥ ላጠጣው ነበር ደስ የሚለኝ ማለት ነው። እኔ እኮ በጣም ያሳቀኝ ማለት ነው የሩታዬ እናት ለምጧ እንዲረዳት

ተልባ አፍልተው በሆስፒታል ድረስ ወስደው ነው መሰለኝ፣ በክዳን ሲሰጧት እንግዲህ በሷ ወስዶ ጥጡት እንዲህ ያለማፈር እንዲህ የፈረጀው አስተያየት ነው ገረመ ገርሞታል። ሲጠጣ ያየዋል ማለት ነው። ከዛ አስር ደቂቃ ከዱብ ታደርጊያለሽ ወይ ሲላት፣ ዝም ማለችው ማለት ነው። አልጠጣብሽ ሲላት፣ አይጠጣ ለምጡ ይረዳሃል አለች ማለት ነው። እውነት ነው። አንተ የምትወልድ ነው ምችም አንተ የምታምጥ ነው የምትመስለው ጋሻ ልቅበታ ስትጠጣ ማለት ነው

እንግዲህ እናት ምንም ብትሆን እናት እናት ትኖር ማለት ነው። የሩታዬ እናት እንዳያችሁ እንግዲህ አጃውንም ተልባውንም እንግዲህ

አፍልተው በፔርሙስ ይዘው ነው መሰለኝ ሆስፒታል የሄዱት። እንግዲህ ተልባዋ ሲጠጡባት ኧረ አይቅርብህ ብለው እንግዲህ አጃውን ቀርተው ለጋሽ አልቅበት እየሰጥተውታል ማለት ነው። ያው አንተ እያማጥክ ነው ወይስ ምንድን ነው? ለነገሩ ተጨናንቋል ማለት ነው። ቀበቶ ሲፈታ ግን አላየሁትም። ብቻ ተጨናንቆ ወዲህ ወዲያ ጎርደድ እያለ ነው ከጓደኞቹ ማለት ነው። እንግዲህ አብርሽዬ፣ አንተንም ልጅህን በሰላም ለመታቀፍ ለማቀፍ ወይም ለመሳም ያብቃ ነው የምለው ማለት ነው አሁን

አባት ልትሆን ነው ጋሻ አልቅበት እዬ፣ በእናትህ አሁን ከዚህ ከመጥፎ ስራህን ወጥተህ ወደ ሚስትህ ሸብለን ልበልልን፣ በቃ ልጅህን አሳድግልን ማለት ነው። አሁን እኮ አባት የጎረምስ አባት ልትሆን ነው ማለት ነው እንግዲህ እንሻላህ፣ አባት ልትሆን ነው ማለት ነው። አዎ የባብዬ አባት ልትሆን ነው። በሰላም ወልዳለህ፣ በሰላም ልጅህን ለማቀፍ ያብቃህ ነው የምለው ማለት ነው።

የእውነት እኔ እውነት ለመናገር እውነቴን ነው የምላችሁ። በጣም አሳዝናኛለች። የመጀመሪያ ሲሆን በጣም ከባድ ነው ማለት ነው። ህመሙም አትቋቋሙትም ማለት ምጥ። ሁለተኛም ሚሆን አንደኛም ከባድ ነው

ግን ደግሞ ለመጀመሪያ ሲሆን ደግሞ ትንሽ ይከብዳል ማለት ነው እና ሁላችሁንም ዶ አድርጎላት ሁላችሁንም ጸሎት አድርጎላት ማለት ነው፣ በሰላም ወልዳ ልጇን እንድትታቀፍ ማለት ነው። ጋሻ አልቅበትዬ ግን ዛሬ ገርሞኛል ማለት ነው። እንዴት አልደወልሽልኝም? የደወልሽላቸው እኮ ምጥሽ እንደጀመረሽ ለቢኒ ና ለፈረጁ ነው አለ ማለት ነው። አሁን በዚህ ቀን ቢጠየቅ ቢጠየቅ፣ ጋሻ አልቅበትዬ እንደው በዚህ ቀን በዚህ በጭንቅ ቀን በዚህ በመከራ ቀን ይጠየቃል

እንዶው፣ ባትደውልልህስ ደግሞ የሚገርም ነገር አለ። ትናንትና እንደዛ ስትዝረጠረጥ ጓደኞችን ስትመጣ በእኔና በውሽማዬን እንዳትመጡብኝ አይመለከታችሁም ስትልህ ያሁሉ ቪዲዮ አይታ ዛሬ ምጥ ቢጀምራትስ ምጥ ጀመረኝ፣ ባሌ ውዱ ባሌ ከጎኔ እንድትሆንልኝ እፈልጋለሁ ልትልህ ነበር። ለማንኛውም ግን ሆነሃል ከጎኗ ሆኖሃል። ምንም ቢሆን ምንም እ

እሱ ነው የሚያስፈልጋት። እሷ ከጎኗ እንዲሆን እንፈልጋለን። ለምትጠይቁትን መረጃ እሱ ነው ሊሰጣችሁ የሚችለውን ብሏል፣ ማለት ነው ማን እንደባል። ከእናት በታች ባል ነው አይደለም። ቤተሰብ ከእናት አይቀድምም። እንደ ባል ከእናት ሊቀድም አይችልም። እናት ማለት ነው እንግዲህ፣ ሩታዬ እናት አለች

ከጎን ማለት ነው። ያው አሁን ከዚህ በኋላ እንግዲህ እንግዲህ ምጡ እየተፋፋመ ነው የሚመጣው እንጂ እየቀነሰ አይደለም እያሉ ነበረ። ያው ተሞክሮ ስላላቸው ብዙ ልጆች ወልደው ስላሳደጉ ስላዩ የምጡ ሁኔታ። እናንተ የምጥ ቀን ማለት ነው፣ ምጥ የሚመጣ ቀን ማለት ነው። እርጉዝ ሆናችሁ ምጥ የሚመጣ ቀን፣ አቤት የሚያሰራችሁ ስራ ልነግራችሁ አልችልም

የሚያሰራችሁ ስራ ማለት ነው። እንዲሁ ጉድጓድ ቆፍሩ ቆፍሩ ነው የሚሏችሁ ማለት ነው ስራው። እንዴት እንደሚያሰራችሁ እኔማ አንቺ ሴትዮ አሉኝ፣ ልትወልጂ ነው ወይስ ምንድን ነው? እርጉዝ ነሽ ወይስ ምንድን ነሽ አሉኝ ማለት ነው። በተለይ የሁለተኛ ልጄ ስወልድ ማለት ነው ከአንደኛ ፎቅ እስከ ሶስተኛ ፎቅ ማለት ነው ግቢ፣ ሰው ሊተኛ ከልክዬ

ከላይ ጀምሬ እስከ ታች ድረስ በክሎሬክስ ግቢ ሳጥብ፣ አልኳችሁ ቤት ስንት እንዳጸዳሁት ልነግራቸው። ምንድን ነው ዛሬ የሚያሰራ አባዜ ይዞሻል ይዞሻል ይሉኛል። እዛ ይማራ ላይ ያሉ ከኔ ጋር የተከራዩ ማለት ነው ብዙ የሀገሬ ልጆች ነበሩ። እና ምን ነው ዛሬ ቀለም የሚያሰራ አባዜ ነው እንዴ ያለብሻል? ጠዋት የተነሳው እስከ ማታ ድረስ አስራ አንድ ሰዓት ወላሂ ነው ምላችሁ። እስከ አስራ አንድ ሰዓት ስሰራ ስፈጋ ስፈጋ ልክ አስራ ሁለት ሰዓት

ምጥ ጀመረኝ፣ ማለት ነው እንግዲህ። ይታያችሁ፣ ለካ ለዚህ ነበር እንዴ ሲያሾርሽ የዋለው አሉኝ ማለት ነው። እና ምጥ የሚጀምር ቀን ቀላችሁም የተለየ ነው አልኳችሁ። የስራውን ፍላጎቱ ልነግራችሁ አልችልም ማለት ነው። እኔ በቃ እንደዛ ነው። ልክ ምጥ የጀመረኝ ቀን እንደዛ ሲያሰራኝ ነው። የመጀመሪያ እንኳ አላወቅኩትም። የመጀመሪያ እንደነገርኳችሁ እንግዲህ

ሆስፒታል የገባሁት የልጄ ልብስ የራሴንም ልብስ በሻንጣ ሸክፌ በገዛጄ ነው። ኦፕሬሽን አድርጉኝ መውለድ እፈልጋለሁ ብዬ የገባሁት እንጂ እንደ ሴትማ ምጥ ጀምሮኝ ሆስፒታል አልገባሁም። ቤተሰብ እውነቴን ነው እምላችሁ። በገዛጄ በቃ አሁን በዚህን ሰዓት መውለድ አለብሽ ከዚህ ማለፍ የለብሽም ስባል ሻንጣ ሸክፌ ቀጥታ ወደ ሆስፒታል ማለት ነው። ግን የሁለተኛ ስወልድ

ምንም ህመም የሚባል ነገር አልነበረብኝም። ምጥ ማለት ከመጀመሩ በፊት ማለት ነው። ታዲያ ምንድን ነው የስራ ባዜ ነበር የያዘኝ ማለት ነው። በቃ ስፈገፍ አልኳችሁ። ግድግዳውን፣ መሬቱን፣ ሽንት ቤቱ ምኑ ምኑ በቃ ምንም አልቀረኝም አልኳችሁ። እንደ ጉዳ ሰርቶኛል አልኳችሁ። ከዛ በኋላ ያለው ስሜቱ ግን አትጠይቁኝ

እንደው አትጠይቁኝ እሱን ሳስብ እንደ ሩታዬ እንዴት እንዳሳዘነች ልነግራቸው አልችልም ማለት ነው እንደ ሩታዬ የኔ ቅመም የኔ ውድህት ማለት ነው የኔ ትንሽዬ እንደው በሰላም ወለደሽ በሰላም ልጅሽን ለመታቀፍ የአፍቃሽ እንግዲህ ጥሩ ዜና እንደምንሰማ ምንም ጥርጥር የለም ይህንም ልትወልድም ትችላለች እስካሁን ድረስ ያው ኮሚኒቲ ላይ ምናምን የለጠፉት ነገር የለም ብቻ ምጥ እንደጀመራት ነው የተነገረን ማለት ነው ቪዲዮ የሰሩት ለማንኛው እንደው አድርጉላት መልካም